የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት አስረኛ ዙር ምልምል ወታደሮችና የ27ኛ ባለሌላ ማዕረግተኛ ሰልጣኞችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይም የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀኔራል የመር መኮንን ጀግኖች አባቶች ዳር ድንበሯ የተከበረና የታፈረች ሀገር ማየታቸውን ጠቅሰው ማቆየታቸውን ጠቅሰው የነሱን ጀግንነት የሚያስቀጥልና ለታላቅ አገር የሚመጥን ሰራዊት መገንባት መቻሉንም አንስተዋል። ሰራዊቱን በስልጠና ትጥቅና ቴክኖሎጂ በማገዝ እንዲሁም በማዘጋጀት የሰራዊቱን ሁለንተናዊ አቅም ማጎልበትም ተችሏልም ብለዋል። ሰልጣኞች ብቁ የሚያደርጋቸውን ወታደራዊ ሳይንስና ጥበብን በተቋሙ መጨበጣቸውን የተናገሩት ደግሞ የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጦምሲስ ዶ ፊታ መሆናቸው ብርጋዴር ጀነራሉ ተመራቂዎቹ የሰራዊቱን ግዳጅ የመወጣት ብቃት ከፍ የሚያደርጉና የሀገር ዘብ መሆን የሚችሉ ናቸውም ብለዋል። ተመራቂዎቹ በበኩላቸው በሀገሪቱ ላይ የሚቃጣን ማንኛውንም ጥቃት ለመመከት ዝግጁ መሆናቸውንም አረጋግጠዋል። መረጃውን ያደረሰን የሄኖክ ለሜ ነው።